ሰላም ሰላም ሰላም ሙስሊምም ክርስቲያንም እንዴት ዋላችሁልኝ? የኔ ውዶች የኔ ማይፎንቃዎች ቃዎች የኔ የኔ የኔ የኔ የኔ ጠንበለሎች የኔ ቲማቲም ቃሪያዎች አላችሁልኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ ጂጂዬ ፍቅር ልምጣሆይ ልቅር ላርግልሽ ጉንጭሽ ላይ ዋ ቅርቅር እያልኩ ዱቅ ብያለሁ ማለት ነው። እንዴት ናችሁልኝ ግን ነብሳችኋል እንዴ ቀልባችሁ ቀልባችኋለሁ የኔ ውዶች በሰው ነገር ምትንጣጡ ምትንጠጣጣጡ መንፈስ ጭንቀት ውቃቢ የያዛችሁ ጂጂዬ አዮ ራስ የንኩላሊት የሆን ሳምባ የልብ የሆን ምናምን የምትሉኝ እህቶች ያላችሁ፣ ወይ ኑሩልኝ ኑሩልኝ። መብርሃን እቅፍ ድግፍ አርግታ ትጠብቃችሁ ከተንኮለኛ ከአሽሙረኛ ከመተተኛ እ ወጥቶ ከመቅረት ፈጣሪ ይሰውራችሁ። ከክፉ ጓደኞች፣ በአሽሙር ከሚናገሩ አይናቸው ልባቸው የተደፈነ ውቃቢ ጓደኞች ያድናችሁ። አሜን እያላችሁ ፈጣሪ ፈጣሪ እንዲህ በሄሉ በሄሉና በያም እንቅልፍ ስራ ሁሉ አልሰራ ያላችሁ ጅጅዬ ኩላሊቴን ሳምባዬን ቀልቤን ነፍሴን እያላችሁ የምትጨናነቁ ወይ ወይ ወይ ወይ ወይ ከባድ እኮ ነው። ከባድማ፣ ችግር አለ። ፈጣሪ ወይ እንደዚህ መንፈስ ጭንቀት የሚይዛችሁ ሰዎች፣ ምን አለ ለፈጣሪ ሂዳችሁ መዝሙራችሁን፣ ስብከታችሁን ሰምታችሁ ወደ ራሳችሁ ማትመለሱስ? ግን እውነት መዝሙር ስሙ ስብከትን ስሙ። ዝም ብላችሁ ጭንቅላታችሁን ቂው ቂው ቂው አታድርጉ። ይ ይ ወይ ወይ ዚስ ኢዝ ዘ ቢዝነስ፣ ዚስ ኢዝ ዘ ድራማ፣ ዚስ ኢዝ ዘ ፕራንክ፣ ኖ ፕራንክ፣ ዚስ ኢዝ ዘ ድራማ፣ ዚስ ዚስ ዘ መንቦቅቦቅ እና አትንቦቅቦቁ፣ አትንቦቅቦቁ። በአራት ተከፋፍላችሁ ጌታዊ፣ ትዕግስቱን ስጠኝ ፈጣሪ ሆይ እንዲሁ በእውነት ባያችሁት ለምን አትፈርዱም? ባያችሁት መሰረት መፍረድ እኮ ነው፣ ፍርድ ቤት መቆም እኮ ነው። ወይ ወይ በአራት የም ደጋፊ አለ፣ የሄዱ ደጋፊ አለ፣ የእንዳልክ ደጋፊ አለ፣ የናቲ ደጋፊ አለ። ሁሉም በየቦታው ያያያያ ያለቃቅሳል። ለቅሶ ቤት ዶቅ ሲቀጥል አሽሙረኛና መተተኛ ተንኮለኛም አለ። በአሽሙር የሚሉ የሚያለቃቀሱም አሉ። ዳ ዘንድሮማ ህዝቡሉ ጨልሏል ጨልሏል ጨልሏል። ምን አለ እንደኔ እግዚአብሔር ፈንድሻ የሆናቸው ብትኖሩ ምን አለበት? ክርስቶስን እስካላችሁበት ድረስ ተደሰቱ። የምን ጭንቀት? የምን ነው እናቴ፣ ነገ አዲስ ቀን ነው። የትላንቱ ቀን አልፏል። ያ የተንጨቃጨቃችሁት ያ ያዘናችሁበት ቀን አልፎ ዛሬ ትኩስ ነው። ዛሬ ደግሞ ምን እንደሚመጣ አይታወቅም። ክፉን ወደ መልካም ቀይሩ። ክፉን ወደ መልካም፣ ዛሬ አዲስ ነገር ይሆናል ብላችሁ ለምን እንትን አትሉ? ያደረ ነገር ላይ አትንቦቅቦቁ። ያደረ ነገር ላይ አትፍሩ።

ክርስቶስ በሰው ህይወት ላይ ገብተን እንዘበራርቀ የምትሉ ግን ደህና ናችሁ። መጀመሪያ እስቲ የራሳችሁን ጉድፍ አጽዱ። ዶኬ ማንበቅበቅ ካለባችሁ ዶኬ አንበቅበቁ። ኪዳን በነገራችን ላይ ሄሉና ያ መቼም መቼም አይለያዩ፣ መቼም ማለት ነው። በቃ ቢዝነስ ነው፣ ይሸቅሉበት። ድራማ ነው፣ በድራማ መልክ ይሸቅሉ እንጂ መለያየት ውስጥ የሚለው ነገር በፍጹም ሲቀጥል ደግሞ እንዳርክ የምትሉ እንዳርክ ምን ነው እናቴ የበደላት ነገር ረሳችሁት እንዲ እንዲወሱ ወደ ወደሱ ትመጣ እኔ ምትመጣ ደስ ይለኛል እናቴ ትሙት ግን ማለት ነው የማይሆን ጉዳይ ነው ይሄ ሲቀጥል እንደው ቢቻላችሁ ከያብ ጋር ተስማምታ እንድትኖር መምከር ነው እንጂ የሰውን ልብ ሳታቁ የሰውን ኩላሊት ሳታቁ እሱ አይሆናትም አይወዳትም እንዴ እንኳን እናንተ ፈጣሪ ራሱ ይሄን ፍርድ አልፈረደም ይውደዳት አይውደዳት እሱና እግዚአብሔር ናቸው የሚያውቁት። ሰው በድርጊቱ እንትን ሊባል ይችላል። ነገር ግን ሰውንም እንደ ጥፋት ማየት አለባችሁ። እኔ በራሴ በኩል ከያቡጭ ወደ ውጭ ሄሉ የምታገባው ምን ምትለው ያብን ነው። ምክንያቱም ብዙ እርምጃን ሄዷል። ሲቀጥል ደግሞ ነፋዘር ማዘር ገብተውበታል። ይሄን ነገር ማንም ሰው ሊለያቸው አይችሉም። ለጅፋ የመጣችበት ሌላ ምክንያት ሊኖር ይችላል። ልጅቷ የመጣችበት ሌላ ደግሞ ልጅቷ ፊታቸው የያብ ፊትና የእሷ ፊት አንድ ነው። ካሜራ አቅርባችሁ ይዩ። ይሄን ያህል እሱም እንዲህ እቅፍ ምናምን የሚያደርጋለን ምንድን የራሱ ስጋ ዘመድ ስለሆነች ነው። ይሄን ያህል እንትን የሚለው እንደዛ ነው የሚመስለኝ። ሲቀጥል ደግሞ ሄሉ ሊፍ በቃ ምን ያህል እኔ ያልኩላትን ምስዋ ትውልልኛለች ሆ የሚለው ፈተና ነው የሚመስለኝ ማለት ነው። ሲቀጥል ደግሞ ሄሉ ልዑልን ከውስጧ ካወጣች ያ እርግጠኛ ሁኝ የምነግራችሁ ከእሷ በፍጹም አይለይም። ምክንያቱም ሄሉ የምትወደው ከሆነ የእሱን ቃል ማክበር አለባት። ልዑልን አስወግጄ ብሏታል። ልዑልን ከውስጧ ካወጣች ምንም የሚከሰትባት ነገር የለም እሱ ወደ ራሱ ይመለሳል ስለዚህ ትልቁ ችግር ያለው በልዑል በኩል ያለ ነው በቃ ልዑል ነው ከባድ ችግር በሁለታቸው ውስጥ ያለው እሱ ልዑልን አይፈልግም እሷ ልዑልን ትፈልጓለች ልዑልን ካልፈለገ የምወደው የማፈቅረው ባሌ የማይወደውን ነገር አላደርግም አይደለም እሱ እናትና አባት ምኮትተን ነው ወደ ምን ተጣቀለለው። ስለዚህ ዋናው መሰረት ልዑል ነው። ልዑሉን ከውስጣ ታውጣ ከዛም በኋላ ያብ እንደማይመለስ ማወቅ ትችላለች። ልዑልን ካራቀቹ እርግጠኛ ሁኜ ምንነግራችሁ ያ ወደ ከሷ ውጭ ማንንም እንትናይልም። ልጅቷንም ያመጣት ምክንያት አሁን ልዑልን አሶግጂ ብዬሻለሁ አንቺ ካላወጣሽ ንም እሷና ላወጣትም ሊላት ይችላል። ስለዚህ ዋናው ጥላቸው ልዑል ነው። በልዑል የተነሳ ነው እዚህ ደረጃ እየደረሱት። ስለዚህ እነ ትክክል ነሽ የኔ ወዶች፣ እኔ ማፎንቃዎች እንዲበሉ በቃ ልዑል ዲያው ዲያው፣ ልዑል ዲያው ዲያው፣ ልዑል ዲያው ዲያው ልዑል ብላችሁ ዛሬ ሰላማዊ ሰልፍ መውጣት አለባችሁ። በቃ ዛሬ በሚለቀቀው ላይ ሁላችሁም ቢሆን ዲያውን ዲያው ልዑል ዲያው ዲያው ልዑል ዲያው ዲያው ልዑል ብለን ሰላማዊ ሰልፍ መውጣት አለበት። ከዛን ሰላማዊ ሰልፍ ኮሜንት እንዳለ ዲያውን ዲያውን ሲባል በቃ ይሄ ነገርማ ከባድ ነው ብላ ሄልዬ ከልቧ መንጭቃ በቃ በጓደኝነት ተራርቆ ጓደኝነት ይጀምራል ማለት ነው። ስለዚህ እሱ አይወዳትም። ልጅቷ ልቧ ውስጥ አለ፣ ልቡ ውስጥ አለሽ ምናምን የምትሉ ሰዎች ማለት ነው። እኔ እናንተ ናችሁ የምትገርሙኝ እንዴ። ልብ ውስጥ ብትኖር እኮ ይሄ ልጅ እስከ ጥጋ ሄድም ሲቀጥል ደግሞ እቺ ልጅ ልብ ውስጥ ብትኖር ኑሮ እንዲ ስታስቡት ሄሉን እንግዲህ በካሜራ እያየች ነው ሚዲያ ለሚዲያ እያየች ነው እንደማይተዋት ያው እስከ ቤተሰብ እስከ እህቷ ድረስ ሄሉ ሄዱ ጋር መጥተው ምስዋት አይውሉም ልጅቷ ከውስጡ ባትወጣ ኑሮ እህቱ መታ ሄሉ ቤት እንደዛ እንትን አትልም ልጅቷን እዚህ ውስጥ አትክተቷል ልጅቷ ግን በቃ የሆነ እንትን እሱ ያሰበው ነገር አለ በቃ ልጅቷ ከውስጣቸው እንደወጣች ወይም በፋዘር በማዘር ፊት ዱብ አድርግተው ሊመጡ ይችላሉ። ስለዚህ እነ ትክክል ነሽ ተረጋጉ፣ ተረጋ እስቲ ህይወታችሁን ምሩ የኔ ውዶች፣ ኔ ማይፎንቃዎች እስቲ እናንተ ኮእናቴት ብዙም ብዬ ሳስበው ፍሬንዳችሁ እንዲሁም ስልክ እንኳን ባይደውል አናት አናቱን እየደወላችሁ የምትበጠብጡ እኮ ናችሁ፣ በሰው ህይወት እንፍረድ የምትሉ ሲቀጥል ደግሞ ሄሊ ሙዚቃ ለቃለች። ቲክቶክ ላይ ሰርቄ አይካለው ብለዋል። ሰርቄ እያደረግኩ ያ ብዬ ፍቅር አይካለው አንተ የኔው ነክ ያለች ነው። ስለዚህ እነዚህ ልጆች መቼም አይለያዩም። ለያዩም አይለያዩ አይለያዩም። እና እርስ በርስ አትጣሉ፣ አትጣሉ አትሞጫ ቦጮ አትሞጫ ሞጮ። ጨንጓራ፣ ኩላሊት፣ ሳምባ የያዛችሁ እህቶቼ ወይ ወይ እናቴ ትሙት፣ ይሄ ነገር ማለት ነው። በኋላ እንዴ ተበጫብጫቹ፣ ታፍሩበታላችሁ። እነሱ የትም አይሄዱ፣ ነገሮች ይስተካከላሉ። አዲስ ነገር ይፈጠራል። መድሃኒያለም ምን ይሳነዋል? ሄዱ ከያብ ውጭ ማንንም አታገባ ማንንም ማለት ነው። እኔ ውስጤ እንደዛ ነው የሚለው እና አትን በቅበቁ። ደሞ አንዳንድ ዘበኞች አትን ተክተኩ፣ አትን ፈቅፈቁ፣ አትን ተክተኩ። ዘበኞች አሳዘኑኝ። እንደ አንዳንድ ዘበኞች አሉ፣ የሚያለቃቀሱ ዘበኞች አሉ። ፈጣሪ ትግስቱን ስጠኝ። ውዶቼ ፍቅሮቼ፣ እንዳትጨነቁ ማርያምን እየውላችሁ መንፈስ ጭንቀት ከያዛችሁ መዝሙራችሁን፣ ስብከታችሁን ስሙ። ከዛ ውጭ ግን ስለ ሰው ህይወት ራሳችሁን እስክትስቱ ድረስ አትድረሱ። አዲስ ነገር ደግሞ እግዚአብሔር ነገሮችን ሊቀያየር ይችላል እና ድራማ ከሆነ ይሸቅሉበት፣ ይስሩበት ማለት ነው። ግን ያበደ ላችሁ ስለ ህይወታችሁ ራሱ አታቁም፣ አይደለም ስለ ሰው ህይወት ማለት ነው። ሲቀጥል ደግሞ እንዳልክ ይሆናታል፣ አይሆናትም፣ ሆናትም እያላችሁ የምትንቦጫበጩት እንዳልክንማ አይተን፣ አልቅሰን፣ አብደን፣ ሁሉን ነገር እንትን ብለን ጨርሰናል። አሁን ቢመጣ አይጎዳትም እያላችሁ ነው የምትንበቆበቁት። ተው ተው፣ እናንተ ተው ተው።

ምን አለ ሁላችሁም ምንደኔ? ልብ ግን ቢኖራችሁ መድኃኒዓለምን፣ ወይ ፈጣሪ ምስክሬ ነው። እስቃለሁ፣ እጫወታለሁ። በኋላ መልሳችሁ ጠይቁኝ፣ እራሱ አላውቅም። ክርስቶስን ሀዘኔም ደስታዬም በአምስት ደቂቃ ውስጥ ነው። የእኔን እንትን እምትሉ ለጊዜበጠንትንላለሁ እናደድና በቃ የውስጤን ፉትርክ ካደረግኩ በኋላ ፍንድት ሳደርገው ወይ ምንም አይመስለኝም። መድኃኒዓለምን አያስጨንቅ ግን በውስጤ መያዝ አልችልም። የሆነ ነገርን አይቼ ማለፍ አልችልም። መድሃን ለምን ለዛ ሰው እጅ ያፈረጭቅለታለሁ? ያ ሰው ወደደኝ ጠላኝ አያገባኝም። ግን ያየውበትን ነገር በውስጥ ይዣ ልቃጠን? ፍርጥ እንዲህ ፍርጥ እናገረዋለሁ። ከዛ መልሳችሁ ብጠይቁኝ ራሱ አላቅም። ለምን ራሳችሁን ትጎዳላችሁ? እራሳችሁን አትግዱ። ባያችሁት መሰረት እንትን እንላለን። የእሷን ውድቀት ማናችንም አንፈልግም። ግን ጥፋት ሲኖርባት ደግሞ እንቡጭ አርግታችሁ መናገር ሲቀጥል ደግሞ የሰውን ልብ ሳታውቁ ይሄ እንዲህ ነው ብላችሁ አትፍረዱ። የኔ ውዶች፣ በተረፈ እንገናኛለን። ዛሬ ምንድን ነው? ዲያውን ዲያውን ልዑል ዲያውን ዲያውን ሊውል የሚል ሰላማዊ ሰልፍ በሄሉ ቲክቶክ መውጣት አለብን። በሄሉ ዩቲዩበር ዲያውን ዲያውን ልዑል ልዑልን ካስወጣችሁ ሁሉ ነገር ይስተካከላል። ዲያ እንዲያው እንዲያው የሚል ሰላማዊ ሰልፍ ተስማሙ። እሺ ሰምታችኋል።